ላለፉት ዘጠኝ አመታት በተለያዩ ምክንያቶች ተቋርጦ የነበረው የነበረውና በኦሎምፒክ ጽንሰ ሀሳብ መሰረት የሚካሄደው መላው ኢትዮጵያ ጨዋታ ለስድስተኛ ጊዜ በጅማ ከተማ ከሰኔ 10 እስከ 19 2017 ዓ ም ድረስ የሚካሄድ ይሆናል። ይህንንም ውድድር ምክንያት በማድረግ አምስተኛውን የመላ ኢትዮጵያ ጨዋታ ያዘጋጀችው ሃዋሳ በሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ጀጎ አገኘውና በሲዳማ ክልል ስፖርት ኮሚሽን ኮሚሽነር አቶ ፍሬው አሬራ አማካኝነት ለአዘጋጇ ክልል ኦሮሚያ የችቦ ማቃበል ስርዓትን አካሂደዋል። መርሃ ግብሩን በስፖርት ቱሪዝምነት ግንባር ቀደም በሆነችው ሃዋሳ ከተማ በተማሪዎችና ወላጆች እንዲሁም በባለድርሻ አካላት የማስ ስፖርትና ሩጫ በማስጀመር ችቦውን ለተረኛ አዘጋጅ ክልል ቁሩሀ ድረስ በክብር በማድረስ ማስረከብም ተችሏል። የሲዳማ ክልል ባህልና ስፖርት ቢሮ ኃላፊ አቶ ጀጎ አገኘው የችቦ ቅብብሉን በሚያከናውኑበት ወቅት የባህልና ስፖርት ሚኒስትሩ ባለፉት ሁለት አመታት ሰላም ፍቅርና መተሳሰብን የሚሰብከው ስፖርት ዳግም አንሰራርቶ የባህልና የእሴት ልውጦችን ለመገንባት ውድድሮችን እንዳዘጋጀም ተናግረዋል። ከሁለት አመት ወዲህ ጠንካራ በዚህ በባህልና ስፖርት ሚኒስቴር ጠንካራ አመራር በመመደቡ ይህን ስራ ማነቃነቅ የተቻለበት ነው። በዚህ መሰረት በስድስተኛው የመላ ኢትዮጵያ ጨዋታ በኦሮሚያ ብሔራዊ ክልላዊ መንግስት ጅማ ከተማ ከሰኔ አስር ጀምሮ ይካሄዳል። የኦሎምፒክ ባህሪ ያለውን የተለያዩ ስፖርት ዘርፎች ክልሎች ሁሉም ክልሎችና ሁለቱ ከተማ አስተዳደሮች የሚሳተፉበት ነው። ስፖርት በተለይም ለማህበራዊ ትስስር ለማቀራረብ ሰላምና ብልጽግናን ለማረጋገጥ ስፖርት ለሰላም ስፖርት ለጤና ለመተዋወቅምና እርስ በርስ የባህልና የሴቶችን ውርርስም ሽግግርም ለማድረግ ትልቅ ፋይዳ ያለው ውድድር ከፊታችን አለ። ዛሬ የችቦ ቅብብሎሽ እያደረግን ያለ ነው። ከቆየበት እንግዲህ ወደ ብሔራዊ ወደ ኦሮሚያ ብሔራዊ ክልላዊ መንግስት ነው ቅብብሎች እያደረግን ያለን። ኃላፊው አክለውም መላው ኢትዮጵያ ጨዋታ የኦሎምፒክ ተምሳሌት መሆኑን ጠቁመው መድሎ የሌለበት ዘርፉ መስፋት እንዳለበትም ገልጸዋል። በተለይ ፓሪስ ላይ ሲካሄድ የነበረውን ኦሎምፒኩን በተመለከተ ወደየክልሎች የኦሎምፒክ ችቦ ተዘዋውሮ ነበር። መላ ኢትዮጵያ ጨዋታ የዛው ተምሳሌት ነው ብሎ መውሰድ ይቻላል። ምክንያቱም በተለያዩ ስፖርት አይነቶች ውድድር የሚደረግበት እንደመሆኑ መጠን በአንድ መንደር፣ በአንድ ሰፈር ስፖርተኞች ሆነው ቀን ላይ ይወዳደራሉ። ከሰአት ደግሞ ማታ አካባቢ በማደሪያቸው የባህል የእርስ በርስ የመወራረስ የልምድ መለዋወጫ መድረክም ሆኖ ያገለግላል። በሀገራችን ለሚደረገው ለብልጽግና ጉዞ ዘላቂ ሰላምን ለማረጋገጥ ስፖርት ከየትኛውም ዘርፍ ይልቅ በተለይ ዘር ቀለም ሳይለይ ጾታ ሃይማኖት ሳይለይ ስፖርቱ እንግዲህ መድሎ የሌለበት ዘርፍ እንደመሆኑ መጠን ይህን እያሰፉ መቀጠል ነው። የክልሉ ስፖርት ኮሚሽን ኮሚሽነር አቶ ፍሬው አሬራ ስፖርቱን ካለበት ስብራት ለማንቃት መጠነ ሰፊ ስራዎች ሲሰሩ መቆየታቸውንም ተናግረዋል። ከሚኒስቴር መስሪያ ቤት አንስቶ እስከ ታች ድረስ ሪፎርሞችን ያው ማካሄድ እንትቻለው ይህን ሪፎርም ተከትሎ ሚኒስቴር መስሪያ ቤት አካባቢ የተገኙ የነበሩ የመጡ አዳዲስ አመራሮች ናቸው፣ ሚኒስትሮች ናቸው። ይሄ ስፖርቱ ካለበት ስብራቱን ለማውጣት መጠነ ሰፊ ስራዎችን ነው የሰሩ እየተገኙ ያሉት። ስለዚህ አንዱ ውድድሩን ካለበት ከቆመበት ማስቀጠል ነው። መላውን ሲያስቀጥሉ ቀደም ብሎ የነበረውን ችቦ ከሲዳማ ብሔራዊ ክልላዊ መንግስት ክብሩን በተጠበቀና በተሟላ መልኩ ለኦሮሚያ ብሔራዊ ክልላዊ መንግስት ማስረከብ ስነ ስርዓት ነው የተከናወነ ያለ የተረኛ አዘጋጇ ኦሮሚያ ክልል በባህልና ስፖርት ሚኒስቴር የችቦ ቅብብሎች ንዑስ ኮሚቴ ሰብሳቢና የኢትዮጵያ ጸረ አበረታች ባለስልጣን ምክትል ዋና ዳይሬክተር ወይዘሮ ፋንታ የገዛኸኝ አማካኝነት ችቦውን በክብር የተረከቡ ሲሆን ኩነቱ የወል ትርክትን ከመገንባት አንጻር የጎላ ድርሻ እንዳለውም ጠቁመዋል። አሁን ህዝቡ መሀል ያለው ትስስር የጋራ የወል ታሪክንም ከመገባት አንፃር የራሱ የሆነ ትልቅ መልእክት አለው። ስለዚህ በጣም ጥሩ ነገር ነው፣ ያስተሳስራል። ቅድሙም ህዝቡ አንድ ነው። የበለጠ ደግሞ ትስስሩን ለማጠናከር ይጠቅመላል ማለት ነው። ክልሉ በስድስተኛው መላ ኢትዮጵያ ጨዋታዎች የተሻለ ውጤት ለማስመዝገብ በጥሩ መነቃቃት ወደ ስፍራ እንደሚሄድም ኃላፊዎቹ ተናግረዋል። እንግዲህ ለማሸነፍ ነው። ያው ስንቀሳቀስ ሁሉም ክልል እኛም የተዘጋጀ ነው። ጥሩ ውጤት አስመዝግበን ለመመለስ ነው። እንደአጋጣሚ ሆኖ ይሄኛው ሰሞንም ሲዳማ ቡና ክለብ ሻምፒዮን የሆነበትም ሳምንት እንደመሆኑ በጣም የተነቃቃ በማህበረሰቡ ውስጥ ትልቅ መነቃቃትን የፈጠረ ሁኔታ ላይ ነው የምንገኘውና ድሉን ለማስቀጠል ነው የምንሄደው። ያው ለመላው ኢትዮጵያ እንዳጠቃላይ መላው ክልል ውድድሮችን በማካሄድ የራሳችን ዝግጅት አጠናቀናል። ወደ 15 በሚሆን ስፖርት ወደ 300 በሚሆን ልኡካን ያ ዝግጅታችን አጠናቀናል። ዛሬ ዝግጅቱን አጠናቀን ንጋት ላይ ልክ እሁድ ሊነጋ ስል ከዚህ ጉዞ የምንጀምር ጀምር ነው የሚሆነው ጅማ ላይ ተሳትፏችን ሲዳማ ብሔራዊ ክልላዊን መንግስት በመወከል ሕዝብን በመወከል ብቃት ያለው ተሳትፎ እናደርጋለን። ተሳትፎ ብቻም ሳይሆን ያው ጥሩ ተፎካካሪ መሆን እንደምንችል ካለን ልምድ ጥሩ ተስፋ ነው የምናደርገው።